ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም? ምን ከሆነ ትርፍ ካለው ነው። ትርፍ ከየለው ጊዜ ማባከን። ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ ከዛ በኋላ የየ አይሰራም። አሁን አለመጀመር ማለት ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤት። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዚዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ሕዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ከእሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ማንም ማንም ፍቅራችንንና ስምመታችንን ለመበተንና ለማዋቅ እርጋታችንንና እግራታችንን ለመሸበር ለማጥቃት ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። ኤርትራ ስመላለስ አስመራን ካየው በኋላ ከክ ፕሬዝዳንቱ ጋር አሰብ መሄድ እፈልጋለሁ ብዬ አሰብ እጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ምንድነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት ኤርትራ ምድር ውስጥ ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ምስጢር እኮ አይደለም። ያቁታል ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታቁት የዛሬ ስድስት ዓመት አምስት ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ማይ ነው ባህር አቋቁመን ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸግረው አይገባኝ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግሥት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ። እንከፍታለን፣ ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳቅሞ አለ አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው አለ። እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ገባን ይሄ ነገር ለከተስፋ የለውም የሚለው መንገድ ጠገን ለምነን ብናመጣም ፍላጎት አልነበረም ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ፣ ጄኔሬተር ተጠቀሙ ብለንም ቆይናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምን ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ፣ 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ሕይወት እንስጠው። ስራ ነው ሕይወት የሚያመጣለት፣ የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች ድንበሮች፣ በሰሜን የከፈትናቸው ወዲያ ወዲያው ተዘጉት አስታውሶ ከሆነ የተዘጉት አሁን አይደለም አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስፋፋት ከፈለገ ግን ለአሜሪካ ለቻይና ለራሻ ለአውሮፓ ለአፍሪካ አሁን በተከበረ ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ ያምጡልን። ይህ ጥያቄያችን። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝ ጉዳዩ አይመስለኝም። ይሄ እኔ ስለፈለግኩ ስለፈለጋችሁ አይደለም። ናቹራሊ አይሆንም ነገርየው። በአንድ ቀንም አንመልሰውም በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት በእርግጥ ይሄንን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅሁም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ለው ዞሮ እዚህ እንደመጡ ባይገባኝም ማለት ነው ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለሱ የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ ምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና አንደኛው ችግር ትርክት ነው። የማይገባቸውን ሕግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ሕግ ከወሰደ በኋላ ነው የጠየቅነው። ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። አገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ የት ነው የምታድገው? በአፍሪካ ትልቁ ሁለተኛው ትልቁ ፖፕሌሽን እኮ ናት። በዓለም እኮ አስረኛዋ ናት። ትልቅ ናት በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች፣ በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ፣ ካደገች ታግዛለች፣ ሌላም ነገር የለም፣ ካደገች ትረዳለች። አሁን ቁ እያደገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳን ያድግ ይሄ ስጋት ችግር አለበት። እና የእኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር በልማቱም ስለምን ነበር። ስንለማመጥ ነበር በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅለው ካልጠፉ ቀጠናው ሰላም አያገኝም። እኛ ኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው፣ በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጓ አትቀመጡ ነው።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 አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም፣ ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንስብሊ መስራት አስፈላጊ ይመስለኛል።